ሰላም ሰላም፣ እንዴት ናችሁ? ሁዴ ቻናል የተከታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ጢቢኛን እየላችሁ የመጣሁት በቀላሉ ደግሞ ለምንፈልገው ለልጆች፣ ለአዋቂ እንዲሁም ደግሞ ለቡና፣ ቁርስ ለቁርስ እንፈልግ እንደዚህ በፒዛ መጋገሪያ ደግሞ ቀለል አድርገን እንድንጋግር ደግሞ ዛሬ እሱን እየላችሁ መጥቻለሁ። በጣም ነው የሚጣፍጠው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሁን አዳዲስ ስራዊ ስሰራ ወደ እናንተ እንዲደርስ ማለት ነው። እንደዚህ የሚያምር ቆንጆ ጢቢኛ በቀላሉ ደግሞ በፒዛ መጋገሪያችን ዛሬ እንጋግራለን። ስራ የከተመቻችሁ እንግዲህ ላይክ አርጋችሁ አበረታቱኝ። ስለ ሁሉም አመሰግናለሁ። አሁን ወደ ስራው ስንገባ እዚህ ጋር የማቡካበትን እቃ አምጥቻለሁ። እሱ ላይ አንድ እንቁላል እናደርግበታለን። እንቁላሉን እንደምትፈልጉት ደግሞ ሁለትም ማድረግ ትችላላችሁ። እንደምትሰሩት ብዛት ማለት ነው። ከዛ እንቁላሉ እንደዚህ አድርገን እንመታውና ከዛ ለሰስ ያለ ውሃ ቅዝቃዜውን የለቀቀ እንደዚህ ትንሽ እንጨምርበታለን። እዚህ ጋር ወተት መጠቀም ትችላላችሁ። ከዛ አንድ የሾርባ ማንኪያ የሚያክል የፈረንጅ እርሾ ጨምርበታለው። ከዛ እሱ እንደዚህ ካዋሃድን በኋላ እዚህ ግማሽ የሻይ ማንኪያ ጨው አደረግኩበት። እንዲሁም ደግሞ ሁለት የሻይ ማንኪያ ደግሞ ስኳር ጨመርኩበት። ያው እዚህ ጋር በደንብ አድርጌ ቆንጆ አድርጌ መትቸዋለሁ። ለጣሙ ያክል ትንሽ ቫኒላ ጨመርኩበት። እንዲሁም ደግሞ አንድ የሾርባ ማንኪያ የሚያክል ደግሞ ዘይት ጨምሬ ብታለው። ከዛ እንደዚህ ከቀላቀል ነው በኋላ እዚ ጋ፣ ዱቄት አምጥቻለሁ ሩብ ኪሎ የሚያክል ወደ 300 ግራም የሚጠጋ ነው። ከሩብ ኪሎ ትንሽ አለፍ አደረግኩት እና እሱን ጨምሬ ለኔ ያው የሚበቃኝን ያክል ነው። እናንተ በግማሽ ኪሎ እንዲሁ በኪሎ መስራት ትችላላችሁ። ከዛ እንደዚህ አድርገን በደንብ አድርገን እናዋህደዋለን። ከዛ በእጄ ሽት አድርጌ አቦከዋለሁ። ይኸው በደንብ አድርጌ አሽቼ አብክቸዋለሁ። እጄ ላይ ትንሽ ዘይት አድርጌበት ለእቅ እንዲልልኝ ማለት ነው፣ ቆንጆ እንዲሆንልኝ እንደዚህ አድርጌ አሽቼ አብክቸዋለሁ። ከደም ባርገን አሽተን ስናቦካ ውጤቱ በጣም ቆንጆ ነው የሚሆነው። አሁን ከድነን እናስቀምጠዋለን። ኩፍ ሲል ደግሞ ይዜው መለሳለሁ። ያው እዚህ ጋር አሁን አንድ አንድ ሰዓት ተኩል ያክል አስቀምጨው ተመልሻለሁ። በጣም ቆንጆ ነው ኩፍ ያለልኝ። እጄ ላይ ዘይት ካደረግኩበት በኋላ እንደዚህ መለስ መለስ አደረግኩት እና ከዛ ዚጋ አስተካክለን ደግሞ እንደምንፈልገው እንቆራርጠዋለን። ልኬቱን ከዚህም አነስ አነስ ማድረግ ትችላላችሁ። ከዚህም ደግሞ ተለቅ ተለቅም ደግሞ ማድረግ እንችላለን። እኔ እንደዚህ አድርጌ ቆራርጨዋለሁ። ይሄው እንደዚህ አድርጌ ሁሉንም በእንደዚህ ልኬት ለክቼ እንደዚህ አድርጌዋል፣ አስተካክየዋለው። አሁን እዚህ ጋር እንደዚህ አስቀምጠን ደግሞ ኮፍ ደግሞ እንዲል ደግሞ እናስቀምጠዋለን፣ አንድ አስር ደቂቃ ያክል ማለት ነው። ከዛ እንደዚህ ክድ እናደረኩት፣ ይሄው እንደዚህ ከዛ ኮፍ እንደዚህ ቆንጆ ብሎልኛል። አሁን የምንጋግርበት እዚህኛው ፒዛ መጋገሪያ ላይ አድርጌ ጋግረዋለሁ። ያው እንደዚህ አድርጌ አስተካክየዋለው። በጣም ቆንጆ ነው የሆነው። አሁን ከድረን ደግሞ እናበስለዋለን። እዚ ጫፏ ላይ ያለውን ክፍቱን እንደዚህ ደግሞ በትንሽ በሶፍት አድርገን ክድን ስናደርገው ትንፋሹ እንዳይወጣ ይሆንልናል። እዚ ጋር ይቅርታ ስገለብጠ አላሳየሁም። ቪዲዮ ላይ የገባ መስሎኝ ለካስ አልገባልኝም። ግን እንደዚህ ቆንጆ ሆኖ ደርሶልናል። አሁን እናወጣውና ደግሞ አቅርቤ ደግሞ አሳያችኋለሁ። ቆርጬ ማለት ነው ቆራርሼ በጣም ቆንጆን የሆነው። በቀላሉ ደግሞ እንደዚህ አድርገን በመጥበሻ ከዚህ በፊት መጥበሻ መጋገሬ አውቃለሁ። በመጥበሻ መጋገርም ትችላላችሁ። ያው በምጣድ ብቻ መጋገር የለብንም ለማለት ነው። እንግዲህ እኔ ዛሬ በፒዛ መጋገሪያው ይዤ የመጣሁት አሁን እዚህ ጋር ማቅረብበትን እቃ አምጥቻለሁ። ያው እዚህ ጋር እንግዲህ የሚያማምሩት ጢቢኛዎች ጋግረናል። አሁን አቅርቤ ደግሞ አሳያችኋለሁ። በምንፈልገው ዱቄትን መጋገር እንችላለን። እኔ በነጩ ዱቄት ጋገርኩት እንጂ እናንተ ባጃ ዱቄት ከዚህ በፊት ጋግሬ ስለማቅ ማለት ነው። በአጃ ዱቄት በምትፈልጉት እንደዚህ ጋግረን ደግሞ መመገብ እንችላለን። ይኸውላችሁ እንግዲህ የሚያምር ጢቢኛ ነው እንግዲህ ለሻይ ቁርስ የሆነናል ለመክሰስ የሆነናል ለልጆች ራሱ በጣም ደስ የሚል ነው እንዲሁም ለአዋቂ ማለት ነው እስካሁን ከእኔ ጋራ ስለነበራችሁ ስለምትከታተሉኝ ያው በእናንተ ድጋፍ እስካሁን ስላለሁኝ እጅግ አርጌ ከልብ የሆነ ምስጋና አመሰግናለሁ ዛሬም እንግዲህ ስራ የከተመቻችሁ ላይ ካርጋችሁ ስራ የሰዎች ዘንድ እንዲደርስ አድርጉልኝ ስለ ሁሉም እግዚአብሔር ይስጥልኝ በሚቀጥለው እንግዲህ በሌላ ስራ ደግሞ መለሳለሁ ስለ ሁሉም አመሰግናለሁ ሰላም ሁኑልኝ ቻው